ትሬንት አሌክሳንደር አርኖልድ 12 ቁጥር ማሊያ ለባሽ ሆኖ ከሪያል ማድሪድ ደጋፊዎች ጋር ዛሬ በትውውቅ ፕሮግራም ተገናኝቷል። ትሬንት አሌክሳንደር አርኖልድ የተለመደበትን 66 ቁጥር ማሊያ በማድሪድ እንዳይለብስ ለምን ተደረገ? ለምን ተከለከለ? ይሄ ብቻ አይደለም። ከማሊያው ጀርባ ሲጻፍ የምናውቀው ስሙ ለምን ተቀየረ? ሊቨርፑል ቤት እያለ አሌክሳንደር አርኖልድ ይላል ጀርባው ላይ ያለው ስሙ። አሁን በነጩ የሪያል ማድሪድ ማሊያ ግን ትሬንድ ብቻ ነው ተጽፎ የምናየው። እነዚህንና ሌሎች ጉዳዮችን ለተወሰኑ ደቂቃዎች እያነሳን ከእናንተ ጋር ቆንጆ ቆይታ እናደርጋለን። ሰላም ጤና ይስጥልን። የሸገር ስፖርት ዊዛ በበግደ የዩቲዩብ ቻናል ቤተሰቦች በያላችሁበት እጅግ አሪፍ ጊዜን እያሳልፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ይህንን ቻናል ሰብስክራይብ አድርጉት፣ ሊንኩ ለሌሎች አጋሩና እንድን በዛ ማገዛችሁን ቀጥሉ እንላለን። ዛሬ ከታዩት ትልልቅ ስፖርታዊ ኩነቶች መካከል በብዙ አጨቃጫቂ አነጋጋሪ ሂደት ውስጥ አልፎ የሪያል ማድሪድ ተጫዋች የመሆን ህልሙን ያሳካው ትሬንት አሌክሳንደር አርኖልድ ፕሬዚዳንት ፍሎረንቲኖ ፒሬዝ ባሉበት ለደጋፊዎቻቸው መልእክት ባስተላለፉበት ማንም ከጠበቀው በላይ ራሱም ትሬንት አሌክሳንደር አርኖልድ በስፓኒሽ ቋንቋ የሪያል ማድሪድ ደጋፊዎችን ያነጋገረበት መልእክት ያስተላለፈበት ደስታውንና ተ እስፋውን የገለጸበትን ንግግር አድርጓል። ከተማረው ብለዋል። እንግሊዝ ጋዜጦች ይህንን የትሬንት አሌክሳንደር አርኖልድ የስፓኒሽ ቋንቋ መልእክት ለሪያል ማድሪድ ደጋፊዎች ያስተላለፈበትን ንግግር ካደረገ በኋላ ግን ይህ የትውውቅ ፕሮግራም በጣም ብዙ አነጋጋሪ ነገሮች የነበሩበት፣ ብዙ ጥያቄዎች የተነሱበት፣ ለጥያቄዎቹም ደግሞ ባለሙያዎች መልስ የሰጡበት ስነ ስርዓት ነበር። ከለውጦቹ ወይም ከአዳዲሶቹ ነገሮች መካከል ትሬንት አሌክሳንደር አርኖልድ በ66 ቁጥር ማሊያ የምናውቀው ጎበዝ የሊቨርፑል ጎበዝ የፕሪሚየር ሊጉ ተጫዋች ነበረ። አሁን በሪያል ማድሪድ ግን አስራ ሁለት ቁጥርን ይለብሳል። 66 ቁጥርን እየለበሰ መቀጠል ምርጫው እንደሆነ ምንም ጥርጥር የለውም። ነገር ግን ሪያል ማድሪድ አስራ ሁለት ቁጥርን ማሊያ ይለብሳል። ይህንን የከለከለው ሪያል ማድሪድ አይደለም። ሪያል ማድሪድ የሚወዳደርበት ላሊጋው የራሱ የሆነ ህግ አለው። የላሊጋው የማሊያ ቁጥር ህግ የሚከለክለው በመሆኑ ነው ትሬንት አሌክሳንደር አርኖልድ የለመደውን 66 ቁጥር እየለበሰ የማይቀጥለው በስፔን የፕሪሜራ ሊጋ ወይም የላሊጋ ህግ መሰረት አንድ በላሊጋው የሚወዳደር ቡድን በዋናው ቡድን ውስጥ 25 ተጫዋቾችን ማስመዝገብ ይችላል 25 ተጫዋቾች ስኳዶን ማሳወቅ ይጠበቅበታል በእያንዳንዱ የውድድር ዓመት ታዲያ እነዚህ የሚመዘገቡት የዋናው ቡድን 25 ተጫዋቾች እያንዳንዳቸው እንዲለብሱ የሚጠበቀው አንድ አንስቶ እስከ 25 ቁጥር ድረስ ያለው ማሊያ ነው። ስለዚህ ከአንድ እስከ 25 ብቻ የተገደበ ስለሆነ በላሊጋው ህግ መሰረት አሌክሳንድር አርኖልድ ወደ 25ን አልፎ ወደ 66 ሊሄድ አይችልም። ከእነዚህ ከአንድ አንስቶ እስከ 25 ቁጥር ድረስ ካሉት ቁጥሮች ውስጥ ደግሞ ሶስት ቁጥሮች ለግብ ጠባቂ የተተዉ ናቸው። ያ ማለት አውትፊልድ ፕሌየር ሊጠቀማቸው አይችልም ማለት ነው። እነዚህም አንድ ቁጥር፣ 13 ቁጥር እና 25 ቁጥር ግብ ጠባቂዎች ከመረጧቸው ወይም ሶስቱ ግብ ጠባቂዎች ሊከፋፍሏቸው የሚችሏቸው ቁጥሮች ናቸው። ስለዚህ የአውትፊልድ ፕሌየሮች ወይም ደግሞ ከበረኛ ውጭ ያሉ ተጫዋቾች መምረጥ የሚችሉት ከአንድ እስከ 25 ሲሆንና አንድን 13ን እና አምስትን መምረጥ አይችሉም ይላል የላሊጋው ህግ። ስለዚህ ሪያል ማድሪድ ቀደም ብሎ ያስመዘገባቸው ተጫዋቾች አሉ። እነዛ የተመዘገቡ ተጫዋቾች የሚጠቀሟቸው ቁጥሮች አሉ። የሚጠቀሟቸውን ቁጥሮች መርጠው መርጠው ሌሎቹ የቀደሙት የሪያል ማድሪድ ተጫዋቾች ከወሰዱ በኋላ ከአንድ እስከ 25 ካሉት ቁጥሮች ውስጥ የቀሩት በሌላ ተጫዋች ያልተወሰዱት 12 እና 18 ናቸው። ስለዚህ ሪያል ማድሪድ ምናደረገ ለትሬንት አሌክሳንደር አርኖልድ የቀሩኝ ቁጥሮች 12ና 18 ናቸው ከሁለቱ መካከል አንዱን ምረጥና ውሰድ አሉት። እንግሊዛዊው ትሬንት አሌክሳንደር አርኖልድ 12 ቁጥርን መረጠ ከ18 ይልቅ። ይህንን የ12 ቁጥር ከዚህ በፊት ማን ይለብሰው ነበር ከተባለ እንግዲህ የፈረንሳይ ዜግነት ያለው ኤድዋርዶ ካማቬንጋ ሲለብሰው ይታወቃል። ነገር ግን እሱ ከአንድ ዓመት በፊት አስራ ሁለት ቁጥርን ትቶ ወደ ስድስት ቁጥር ቀይሯል። ማሊያ ቁጥሩን ይሄም ምናልባት ከሱ በፊት በብዛት አስራ ሁለት ቁጥርን በሪያል ማድሪድ ቤቱ ሲለብሰው የሚታወቀው የ ብራዚላዊ ማርሴሎ ነው። እንግዲህ ማርሴሎ ለሪያል ማድሪድ በጣም ረጅም ጊዜ አገልግሎት የሰጠ ድንቅ ፉልባክ ነው። ይሄ ወደ 16 ዓመት አካባቢ ብራዚላዊው ማርሴሎ የለበሰው ቁጥር ነው። በዚህ 12 ቁጥር ማሊያ ማርሴሎ 25 ትልልቅ የሚባሉ ዋንጫዎችን ከሪያል ማድሪድ ጋር እንዳሸነፈ እናስታውሳለን። ስለዚህ የማርሴሎን ቁጥር መርጧል ማለት ነው ትሬንት አሌክሳንደር አርኖልድ። ከሱ በፊት ሌሎች ተጫዋቾችን በእርግጥ ይህንን ቁጥር ይለብሱት ነበረ። ስለዚህ በዋናነት አሁን ሁላችንም ማወቅ ያለብን 66 ቁጥርን ማሊያ ሲለብስ አናየውም። 12 ቁጥርን ይለብሳል። ወይ 66ን ተዋት እንዴ ካልን፣ አዎ የላሊጋው ሕግ ስለሚከለክለው ነው። እዚህ ጋር ግን አንድ ሌላ ጥያቄ ያነሳሉ። ለምሳሌ ቢቢሲ ላይ የተነሳው ጥያቄ የሚለው ምንድን ነው? በምክንያት ነበር እንዴ ግን ሊቨርፑል ቤት እያለ ትሬንት አሌክሳንደር አርኖልድ 12 ቁጥርን ይለብስ የነበረው የሆነ አንድ የሚያያይዘው ነገር ነበረ፣ ለሱ በጣም ቁም ነገር የሆነ ለሱ ትርጉም ያለው ፋይዳ ያለው ቁጥር ነበረ። 66 የሆነ ምክንያት የሆነ ሰበብ ነበረው ይህንን ቁጥር ለመምረጥ ያንን እንደሆነ ምንም የተለየ ምክንያት የለውም ከሆነ ከቤተሰብ ታሪክ ጋር ወይ ከራሱ ታሪክ ጋር ወይ ከክለቡ ታሪክ ጋር ከኛ እያያይዘውና በምክንያት የተመረጠ ቁጥር አይደለም። አሌክሳንደር አርኖልድ 66 ቁጥርን ይለብስ የነበረው በአጋጣሚ ነው። የመጀመሪያ ጨዋታውን ሲያደርግ እንግዲህ 2016 ላይ ከቶተናም ጋራ የተደረገ ጨዋታ ነበር። ከቶተናም ጋራ በተደረገው ጨዋታ በአጋጣሚ በድንገት በአጋጣሚ በቃ ራንደም ፒክስ ሲደረግ 66 ቁጥር ተሰጠው፣ ያንኑ ይዞ ቀጠለ እንጂ በዚህ ሰበብ እኔ 66 ቁጥር ቢሰጠኝ ደስ ይለኛል ብሎ ወይም የሆነ ምክንያት ጠቅሶ የማሊያ ቁጥር ምርጫዬ 66 ነው ብሎ አይደለም። ሊቨርፑል ቤት አንድ ልማድ አለ። ለነገሩ የሊቨርፑል ብቻ ልማድ አይደለም ግን የሊቨርፑል ከጥጥቅ ጋር በተያዘ ኃላፊ የሆኑ ሰው የሲናገሩ፣ ከትንሽኛው ቡድን ወደ ዋናው ቡድን የሚያድጉ ተጫዋቾች፣ እነዚህ የተለመዱትን ቁጥሮች ከአንድ እስከ ሀያ ምናምን ያሉትን ቁጥሮች በብዛት አንሰጣቸው የምንሰጣቸው ከዛ በላይ ከፍ ያሉትን ቁጥሮች ነው። ምክንያቱም ወደ ዋናው ቡድን ሲገቡ ወይ ዘጠኝ ቁጥር ወይ ሰባት ቁጥር ወይ አራት ቁጥር ወይ ስድስት ቁጥር ምናምን የምንሰጣቸው ከሆነ በአንዴ የዋናው ቡድን ዋና የመሆን ስሜት ይሰማቸዋል፣ እድገታቸውን፣ ፕሮግረሳቸውን ይጎዳዋል ብለን ስለምናስብ ከፍ ያለ ቁጥር እንሰጣቸውና ዋናው ቡድን ጋር እየተላመዱ እየተላመዱ እየተላመዱ ሲመጡ ከዋናው ቡድን ጋር የሚኖራቸውን ውህደት ተጣጥሞች፣ እና በዋናው ቡድን ውስጥ የሚኖራቸው ኮንትሪቢሽን እያደገ ሲመጣ ከፍ ያለውን ቁጥር አስትተን ሌሎች ቁጥሮችን እንሰጣቸዋለን ነው። አሁን በትሬንት አሌክሳንደር ደረጃ የሚገኝ አንድ ተጫዋች ቻምፒዮንስ ሊግን እያሸነፈ የፕሪሚየር ሊግን ዋንጫ ከሊቨርፑል ጋር እያሸነፈ 66 ቁጥር ለብሶ መታየት ዊርድ ነው ይላሉ ሰውየ። ዊርድ ነው የሆነን ለመናገር የተለመደም አይደለም። ለእኔም ለራሴ የሆነ የተለየ ስሜት ይሰማኛል። ይሄንን መቀየር ይቻል ነበረ። የመቀየር መብትም ነበረው፣ እድሉም ነበረው፣ ከተለመደው አካሄድ አንጻር። ነገር ግን በዚሁ መቀጠል እፈልጋለሁኝ ስላለ እዛው 66 ላይ ስቲክ ማድረግ ስለፈለገ ትሬንት አሌክሳንደር አርኖልድ ቀጠለበት ነው የሚሉት ሰውየው። ስለዚህ ትሬንት አሌክሳንደር አርኖልድ እና 66 ቁጥርን የሚያስተሳስር ወይም አስተሳስረን ልናነሳ የምንችልበት ምንም አይነት ምክንያት ምንም አይነት ሰበብ የለም። በአጋጣሚ ተሰጠው በዛው ቀጠለበት። ይህንኑ በሪያል ማድሪድ ቢያስቀጥልና ልክ ክርስቲያኖ ሮናልዶን ከሰባት ቁጥር ጋር እንደምናያይዘው ሪያል ማድሪድ ቤት ውስጥ ቢፈቀድለት 66 ቁጥርን መልበስ አርኖልድንና 66ን እያያያዝን ልንቀጥል እንችል ይሆናል እንጂ መጀመሪያም በሰበብ የተመረጠ አልነበረም እንዲቀጥል የተደረገውም እሱ መቀየር ስላልፈለገ ነው። ግን እንደነዚህ ያሉ ከፍ ያሉ ቁጥሮችን በመጠቀም ትሬንት አሌክሳንደር አርኖልድ ብቸኛው እንደው እንግሊዛዊ ወይም በእንግሊዝ ፕሪሚየር ሊግ ላይ የሚጫወት ተጫዋች አይደለም። ከሱ በተጨማሪ ሌሎች እንግሊዝ ተጫዋቾች በጣም ሀይ ስኳድ ነንበርን በመጠቀም የሚታወቁ አሉ። ለምሳሌ ደክላን ራይስ 41 ቁጥር ይጠቀማል። ፊል ፎደን 47 ቁጥርን ይጠቀማል። እንደዛ እንደማለት ነው። ሌላ ምንም ምክንያት የለውም። ሌላ ምንም ሰበብ የለውም። በአጋጣሚ ይሆናል። ከዛ በኋላ ጸንቶ ይቀጥላል። በተጫዋቾቹ ምርጫ የሚሆን ነው። ከልምዱ ግን አንጻር ሪያል ማድሪድ ቤት ውስጥ ያንን የለመደውን 66 ቁጥር መጀመሪያ ሲመርጠው በድንገት ቢመርጠውም አሁን 66 ቁጥርና አርኖልድ ተላምደው ነበረ። እኛም ደግሞ በዛ ቁጥር ለምደነው ነው ነበር እና አሁን ግን 12 ቁጥርን ማሊያ ለብሶ የሪያል ማድሪድ አገልግሎቱን ባለዋንጫው ይጀምራል ተብሎ ነው የሚጠበቀው። ሌላ ደግሞ ለውጥ አለ። 66 ቁጥርን ተጽፎ ከላይ ደግሞ አሌክሳንደር አርኖልድ ሲባል ነበር የምናቀው፣ ማሊያው ላይ የተጻፈውን ቁጥር። አሁን በሪያል ማድሪድ ቤት ውስጥ 66ም የለችም፣ ወደ ላይ ከፍ ብለን ደግሞ አሌክሳንደር አርኖልድ ተብሎ ሲጻፍም አናይም። ይሄ እንግዲህ ሰርኔሙ ነው፣ አሌክሳንደር አርኖልድ ሰርኔም ነው። ሪያል ማድሪድ ቤት ውስጥ ግን አሌክሳንደር አርኖልድ ተብሎ ከሚጻፍ ይልቅ ትሬንድ ተብሎ እንዲጻፍ ተወስኗል። ይሄ ከብራንዲንግ አንጻር የተሻለ ትኩረትን ይስባል፣ ለመያዝ ቀላል ነው። ሲምፕሊሲቲ ወይም ቅለትን በመፈለግ ይሄም ለውጥ በሪያል ማድሪድ ተደርጓል። ይሄም ያው የሪያል ማድሪድን የብራንዲንግ አሰራር ምናምን ሊያሳየን የሚችል ይመስለኛል። እና ሪያል ማድሪድ የዚህን ተጫዋች ማሊያ ይፋ ሲያደርግ ትሬንት ነው በጀርባው ላይ የተጻፈው። ይሄም ፈርስትኔሙ ነው የተደረገው ከሰርኔሙ። ይልቅ እንግዲህ ሰርኔምን መጻፍ የተለመደ ነገር ነው። ወይም ተጫዋቾች፣ ሰዎች፣ ነዋሪዎች በሰርኔማቸው የበለጠ ይገለጣሉ። አሌክሳንድር አርኖልድ ግን በፈርስትኔሙ ይገለጻል ማለት ነው በሪያል ማድሪድ ተጫዋችነቱ። ስለዚህ ትሬንድ ተብሎ ነው የሚጠራው። ለመጥራትም ይቀላል፣ ለመያዝም ይቀላል። የሆነ ነገር ጋር አሶሽየት አድርጎ ኮሜርሻላይዝ ለማድረግም ወይም ገበያ ለማድረግ ንግድ ለማድረግ የበለጠ ይቀላል ስለተባለ ይህንን ተጠቅሞታል ነው የተባለው። እንግዲህ አሌክሳንደር አርኖልድ ግን አሁንም በዚህ ረገድ ብቸኛ አይደለም። የተወሰኑ ተጫዋቾች አሉ ከሰርኔማቸው ይልቅ ወይም ከቤተሰባዊ ስማቸው ይልቅ የመጀመሪያ ስማቸውን የሚጠቀሙ አሉ። ለምሳሌ ዴሌ አሊ ይላሉ፣ ሰርጂዮ ቡሽኬትስ፣ ሜፊስ ዲፓይ አሜጅ ሮድሪጌስ አሌክሲስ ሳንቼስ ጆቢ ቤሊንግሃም እንደዚህ እንደዚህ ያሉ ተጫዋቾች በዚህ መንገድ የሚታወቁ ናቸው። የአሌክሳንደር አርኖልድም የጀርባ ስም ካሁን በኋላ ትሬንት ይሆናል። በቤተሰባዊ ስሙ ይልቅ መጀመሪያ ላይ ያለውን ስም እንጠቀማለን ብለዋል። ሪያል ማድሪዶች ያንኑ ጽፈው ነው ማሊያውን ይፋ ያደረጉት። ሌላው አሌክሳንደር አርኖልድ አብሮ የሪያል ማድሪድን ስራ የደገፈበት ያጸናበት ለውጥ አድርጓል። እንግዲህ ለምሳሌ የሶሻል ሚዲያ ፕላትፎርሞቹ ላይ ለምሳሌ ኢንስታግራም ላይ የነበረው ትሬንድ አርኖልድ 66 የሚል ነበረ፣ ዩዘርኔም። ያንን ትቶታል። አሁን እሱ ትሬንድ አረገው በቃ። ይህም የማሊያው ላይ ያለው ስምና ሶሻል ሚዲያ ፕላትፎርሙ ላይ ያለው ነገር በቃ የእሱ ብራንድ ሆኖ እንዲቀጥል፣ በዛ እንዲታወቅ፣ በዛ እንዲነሳ፣ ሰዎች ስሙን ለመጥራት እንዳይቸገሩ ስሙን ለመጥራት ብቻ ሳይሆን ስሙን ለመጻፍ፣ ስሙን ኮሜርሻላይዝ ለማድረግ ምንም እንዳይቸግራቸው ለማድረግ ኢዚ እንዲሆን ነው የተፈለገው፣ ነው የሚለው እና እሱም በዚች ጉዳይ ላይ አሳብ ሰጥቷል። ሰዎች ሲጠሩኝ አሌክሳንደር ይሉኛል፣ አንዳንዶቹ አርኖልድ ይሉኛል፣ አንዳንዶቹ አሌክስ ይሉኛል እና አንዳንዶቹ ደግሞ ትሬንት ብለው ይጠሩኛል ነው ይሄ በቃ እስካሁን ድረስ በዚሁ መንገድ ቀጥሏል። ነገር ግን እስቲ እናቅልልላቸው። ሰዎች ሲጠሩ አሌክሳንደር አርኖልድ ከሚሉ ወይም አርኖልድ አሌክስ ምናምን ከሚሉ በቃ ትሬንት የሚለው ብቻ እየተለመደ እየተለመደ ይሄድ፣ በዚሁ ልታወቅ፣ በዚሁ ይቀጥል የሚል ነገር ነው በአጠቃላይ። ይሄ ሞኖኒምስ የሚባል ኮንሰፕት አለ። እሱን የመከተል በዛ የመሄድ ሀሳብ ነው ያለው ነው አሁን የትሬንት አሌክሳንደር አርኖልድን ጉዳይ ስናነሳ የማሊያ ቁጥር ገደብ ላሊጋ ላይ እንዳለ ነገር ናቸው። በእርግጥ ሌሎቹ አውሮፓ ውስጥ ያሉ ትልልቅ ሊጎች የማሊያ ቁጥር ላይ እንዲሁ ገደብ አላቸው ወይ? እነማን ይገድባሉ፣ እነማንስ ቁጥሩን ልቅ ያደርጉታል የሚለውን ነገር እናንሳ። እንግዲህ ላሊጋ ብቸኛው የማሊያ ቁጥር ላይ ገደብ የሚያስቀምጥ ሊግ አይደለም። አምስት ትልልቅ ሊጎች አሉ አውሮፓ ውስጥ ከእነዚህ መካከል አንደኛው ላሊጋው ነው የማሊያ ቁጥር ላይ ገደብ ያደርጋል ቅድም እንዳልነው ከአንድ እስከ 25 ብቻ ይለበሳል አንድ ቁጥር 13 ቁጥር እና 25 ደግሞ የግብ ጠባቂዎች ቁጥር ነው ብሎ ገድቧል ህግ አስቀምጧል ከዚህ ውጭ የትኛውም የላሊጋ ክለብ መሄድ መንቀሳቀስ አይችልም ለምሳሌ በጀርመን ቡንደስ ሊጋም ላይ ገደብ አለ ግን ገደቡ ትንሽ ሰፋ ያለ ድል ከሰጠ በኋላ የመጣ ነው ለምሳሌ የጀርመን ቡንደስ ሊጋ ላይ ከአንድ እስከ 40 መጠቀም ትችላል ላችሁ ይላል አርባ ተጫዋቾች ያሉት አንድ የቡንደስ ሊጋው ክለብ ከአንድ እስከ አርባ ቁጥርን መጠቀም ይችላል። ግን የተጫዋቾቻቸው ቁጥር ከአርባ የበለጠ እንደሆነ አርባ አንድ ብላችሁ መጨመር ነው የምትችሉት። ከዛ ሁለት ተጨማሪ ከሆኑ ደግሞ አርባ ሁለት እያለ ነው የሚሄደው እንጂ ከአርባ በኋላ ልቅ አይሆንም። ተራውን ተከትሎ ይሄዳል። ቅደም ተከተሉን ጠብቃችሁ ነው የምትሄዱት የሚል ህግና አሰራር አስቀምጠውላችኋል። ከአንድ እስከ አርባ ይፈቀዳል። ከአርባ በኋላ የሚጨመሩ ተጫዋቾች ካሉ 41፣ 42፣ 43 እያለ ይቀጥላል እንጂ ዘሎ 88፣ 89 ማለት አይቻልም። በፕሪሚየር ሊጉ ያን እንደሆነ በፕሪሚየር ሊጉም ሆነ በፈረንሳይ ሊግ ላይ እንደዚሁም በጣሊያን ሴሪያ ላይ እንደዚህ ያለ ገደብ የለም፣ ነጻነት አለ። ከአንድ እስከ 99 ያለውን ቁጥር መጠቀም ይቻላል። ለዛ ነው በፕሪሚየር ሊጉ እየተጫወተ ለሊቨርፑል ትሬንት 66 ቁጥርን ይጠቀም የነበረው። አንዳንዶቹ ሀገሮች ላይ ቀደም ብሎ ገደብ ነበረ። በኋላ ነው በአሰራር እያዩ እያዩ ሄደው ገደቡን ያለ ተጫዋቾች ነጻነትን የሰጡት። ለምሳሌ በፈረንሳይ የሊጋ አንድ ውድድር ላይ እስከ 2022 ድረስ ገደብ ነበር፣ ከአንድ እስከ 30 ነበር መጠቀም የሚቻለው። ከዛ በኋላ አንስተውት እንደሆነም ማስታወስ ይገባል። ያልተለመዱ የማሊያ ቁጥሮችን እናንሳ። በእግር ኳስ ውስጥ በጣም ትልልቅ የሚባሉ ተጫዋቾች በአጋጣሚ የሚመርጧቸው ያልተለመዱ፣ አንዳንዴም ጥያቄ የሚፈ ጥሩ አንዳንዴም ደግሞ የእውነት ግራ የሚያጋቡ ቁጥሮችን እናነሳለን። እንግዲህ ምን ያህሎቻችሁ ታስታውሱታላችሁ የሚለውን እርግጠኛ አይደለውም። ግን ኢቫን ዛሞራኖ የሚባል አንድ የቺሊ ዜግነት ያለው ተጫዋች ነበረ፣ ለኢንተር ሚላን ይጫወት ነበረ። እሱ ለኢንተር ሚላን እየተጫወተ ብራዚላዊው ሮናልዶ ኢንተር ሚላንን ተቀላቀለ። ሮናልዶ ኢንተር ሚላንን ሲቀላቀል ዘጠኝ ቁጥርን ማሊያ ነው እንዲለብስ የሚጠበቀው እሱ ኢንተርሚላንን ከመቀላቀሉ በፊት ደግሞ ኢቫንዛሞራኖ ነው ዘጠኝ ቁጥርን ይጠቀም ነበር ስለዚህ ዘጠኝ ቁጥርን ከዛማራው ነው ነጥቀው ለሮናልዶ ሉዊስ ናዛሪዮ ዴሊማ ሊሰጡት ሲሉ የመጣው ዘዴ የተፈጠረው ሐሳብ 18 እንዲመስለን አድርገው አንድና ስምንት መሀል የመደመር ምልክት አድርገው ኢቫንዛሞራኖን አልብሰውት ያውቃሉ ኢንተርሚላኖች አንድ ሲደመር ስምንት ዘጠኝ ነው ስለዚህ አንድ ሲደመር ስምንት አንለው ይሆናል። አስራ ስምንት ቁጥር ለባሹ ኢቫን ዛሞራኖ ነው ምናምን ልንል እንችላለን። ነገር ግን ማሊያው ላይ በትክክል በግልጽ የተቀመጠ የመደመር ምልክት አለ። ይሄ ዘጠኝ ቁጥርን የመልበስ ፍላጎቱ በጣም ትልቅ ስለሆነ ከዛ ፍላጎቱ ጋር እንዳይለያይ ፣ ቢያንስ ስሜቱ ብዙም እንዳይጎዳ ለማድረግ አንድና ስምንትን አራርቀው እጻፉና መሀል ላይ በትንሹ የመደመር ምልክት አደረጉ። ይሄ ተደርጎ ያውቃል በእግር ኳስ ውስጥ ስለ ማሊያ ቁጥር አጠቃቀም ስናነ ተነሳ 1997 እንደ ኤሮፓያን አቆጣጠር አካባቢ የሆነ ነው። ከቆሙ ኳሶች ብዙ ጎሎችን በማስቆጠር የሚታወቅ ብራዚላዊ ግብ ጠባቂ አለ ሮጂሪዮ ቼኒ የሚባል። ሮጂሪዮ ቼኒ በጣም ብዙ የቅጣት ምት ኳሶችን አግብተዋል። ምናልባት በጣም ብዙ ናቸው ያገባቸው ጎሎችና 2005 አካባቢ እሱ የሚጫወትለት ቡድንን ወክሎ ወደ ሜዳ ሲገባ ለብሶት የነበረው የማሊያ ቁጥር 618 ነው። ይሄ በምክንያት የተደረገ ነው። ቁጥሮቹን እሱ የሱ ለእሱ ትርጉም ያላቸውን በዛ ክለብ ውስጥ የነበረውን ተሳትፎ የሚያሳይ ታሪካዊ ስለሆነ 618 ቁጥርን ማሊያ ለብሶ ከሚኔሮ ጋራ ሲጫወት እሱ ለሳውፖሎ ፖሎ ነበር የሚጫወተው። ከሚኒሮ ጋር በሚጫወትበት ሰዓት ላይ 618 ቁጥርን ማሊያ ለብሶ ወደ ሜዳ ገብቶ ያውቃል። ይሄ ብቻ አይደለም፣ ዜሮ ቁጥር የለበሰ ተጫዋች እኮ ነበር። የሞሮኮ የፊት መስመር ተጫዋች ሂሻም ዜሮሊ የሚባል ተጫዋች በአንድ አጋጣሚ 2000 ላይ እንደ ኤሮያን አቆጣጠር ላበርዲን ሲጫወት በዜሮ ቁጥር ማሊያ ለብሶ ነበረ። ለምንድን ነው ዜሮ ቁጥርን ማሊያ የሞሮኮያዊ አጥቂ ላበርዲን ሲጫወት፣ ለስኮትላንዱ ክለብ ሲጫወት የለበሰው? ካል ደጋፊዎቹ እሱም በቅጽል ስም ይጠሩት ነበረ፣ እና የእሱ ቅጽል ስም ደጋፊዎች ሮ ዜሮ ስለነበረ ይሁንላቸው ብሎ እሱ ዜሮ ቁጥር ለበሰ። በኋላ ግን ተከለከለ። በሚቀጥለው የውድድር ዓመት ይህንን ዜሮ ቁጥር ለብሰ ወደ ሜዳ መግባት አትችልም ሲባል በዛው የቀረበት አጋጣሚ አለ። እና በጣም ብዙ እና የተለያዩ የተለያዩ አጋጣሚዎች በማሊያ ቁጥሮች ላይ አጋጥመው ያውቃሉ። አንዳንዶቹ ምክንያታዊ የሆነ ከፍ ያለ ቁጥር መረጣ ውስጥ ገብተው ያውቃሉ። ትሬንት አሌክሳንደር አርኖልድን ግን ከዚህ በኋላ ባሥራ ሁለት ቁጥር እንጂ በስልሳ ስድስት ቁጥር አናየውም። ጀርባውም ላይ ትሬንት ተብሎ ነው የምናየው። በጣም በጣም በጣም አቀላጥፎ ስፓኒሽ ቋንቋ መናገሩ ግን ለራሳቸው ለእንግሊዞቹም ገርሟቸዋል። እሱ በስፓኒሽ እያወራ በእንግሊዝኛ እየተተረጎመ ነበረ ላይቭ ሲተላለፍ የነበረው። አቀባበሉስ እንዴት ሆነ? ያንድን ሆነ የደመቀ ያማረ። ፍሎሬንቲኖ ፔሬዝ ደስተኛ የነበሩበት ራሱ ትሬንትም በደስታ ሪያል ማድሪድን ለማገልገል በቃ የድሪም ካምትሩ ነው ያለው። በቃ ህልሜን ልኖረው ነው የምጓጓለትን ነገር ተግባራዊ ላደርግ ነው ብሎ በጣም በደስታ ነው በሀሳቡን በስፓኒሽ ቋንቋ ሲገልጽ የነበረው። የሚቀጥሉት ጊዜያቶች ለሪያል ማድሪድ እና ለትሬንት አሌክሳንደር አርኖልድ እንዴት ይቀጥላሉ የሚለውን ደግሞ ውድድሮቹ ላይ የሚያደርገውን ተሳትፎ፣ በስፔን የሚኖረውን ህይወት እየተከታተልን መረጃዎችን ወደ እናንተ እናደርሳለን። ስልሳ ስድስትን በአስራ ሁለት ቀይሮ ቀይን በነጭ ለውጦ ትሬንት አሌክሳንደር አርኖልድ የሪያል ማድሪድ ተጫዋች ሆኖ ዛሬ ማሊያውን ይዞ አይተነዋል። ቀሪውን ደግሞ እየተከታተልን እናነሳለን። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ደግሞ ኋላ ላይ አዳዲስ የምትወዷቸውን የምትደግፏቸውን ክለቦች የዝውውር ጉዳይ በተመለከተ መረጃዎችን ይዘን እናገኛችኋለን። ለዚህ ነው ሸግር ስፖርት ዊዛ በበግደይ የሚለውን የዩቲዩብ ቻናል ሰብስክራይብ አድርጉ፣ በቤተሰብነት ተቀላቀሉ፣ የደውል ምልክቱን ተጫኑት፣ ሊንኩን አጋሩና እንብዛ የምንለው በያላችሁበት ሰላም ሆኖልን ኢትዮጵያ ለዘለዓለም ትኖር።